እርግጠኛ ነኝ ወላጆች ከኔ አሁን ከምነግራችሁ ታሪክ እናንተ ትጠቀማላችሁ ብዬ አስባለሁ። በተለይ ደግሞ ገና ማለት ስለ ልጆቻችሁ በተመለከተ ማለት ነው። ምን ሆንኩ መሰላችሁ? የአሁኑ አመት ልጄን መጀመሪያ ጀማሪ ትምህርት ቤት ገና ጀማሪ ነው እና ልክ አስገባሁት እና ሳየው ማለት ነው ምን ሆነ፣ ትምህርት ቤት መሄድ አይፈልግም እና በጣም ነው የሚጮኸው። ባህሪው ሙሉ ለሙሉ ተቀየረ። ደህና የነበረው ልጅ ምን ሆነ መሰላችሁ ማውራት አይፈልግም። የሆነ ጭምት የሆነ ቦታ ላይ ሂዶ ብቻው መቀመጥ ነው የሚፈልገው። በጣም ያዝናል። ምንም ነገር ሀሳቡን አይገልጽም። በጣም ፈሪ፣ በቃ ፈሪ ሆነና ከዛ ደግሞ ጭራሽ ምን ይሆናል፣ ጠዋት ጠዋት ላይ ናውጣ፣ አልወጣም እሪ ነው የሚለው። እሪ ሲል ደግሞ እንዴት መስላችሁ የሚለው ሚስን አልወዳት ምናምን ነው የሚለኝና እንዲህ በጣም ተጨነቅኩኝና ምን ሆንኩ መስላችሁ፣ ከዛ ትምህርት ቤት አልጠፋም፣ በቃ ማለት እየሄድኳ አደርሰውና ቁጭ አልልም። ያው ልጆች እንዲለምዱ እናንተ ከተቀመጣችሁ ምናምን ስለሚባል ይሄዳለሁ። ነገር ግን በቃ በጣም በትኩረት ነበረ ሳየው የነበረው እሱን ማለት ነው። በቃ ልጅ በትኩረት ነበር እያንዳንዱ እንቅስቃሴን ሳየ ነበረውና ከቀን ወደ ቀን ምን እየሆነ መጣ መሰላችሁ? በቃ የሆነ ችግር ያለበት ልጅ አለ አደለ? እንዴት ልበላችሁ? በቃ ዝምታን የሚመርጥ መናገር የማይፈልግ በጣም ፈሪ፣ በቃ ምንም መጫወት ምንም ነገር ማድረግ የማይፈልግ መግባባት የማይፈልግ ሰው መቅረብ የማይፈልግ በጣም ፈሪ ከዛ ደግሞ እየተደወለ መጠራት ጀመርኩኝ። ይሄ የምላችሁ ያሉት አንድ ወር ውስጥ ነው እንደዚህ ሆኖ ልጄ ማለት ነው በአንድ ወር ውስጥ። እኔ አንድ ወር በጣም ረዥም ጊዜ ነው በእርግጥ የፈጀብኝ። ተሸውጃለሁ ላለው በእርግጥ ደርሽ የለት አለሁኝ። ግን አንድ ወር ምን ሆነ መሰላችሁ? እጠራ አለሁኝ። ታሟል ነይ ልጅሽ ይባላለሁ። ከዛ ሲሄድ ጤነኛ የነበረው ልጄ ማለት ነው፣ ላብ በላብ ሆኖ ራሱን ታሞ በቃ ይሁን ትኩሳት ይዞትና እዚህ ጋር ነው የሚለኝ እና ራሱን ደማሞ ይገባኛል ከዛ በቃ ልክ ቤት ሳመጣው ደግሞ የአበሽ ህመሙ ለቆት ደግሞ ደህና ሆኖ ቁጭ ብሎ በቃ የሆነ ብቻ እንትንነት ይሰማዋል። እኔ ጋር ሲሆን ቤቱ ሲመጣ የሆነ የሰላም የሆነ ስሜት ይሰማዋል እና እንዴ፣ ይሄ ነገር እንዴት እንደዚህ ሊሆን ቻለ? ለምን ትምህርት ቤት ሲሄድ ልጄ እንደዚህ ይሆነ? እውነት በቃ ልጄ ሙሉ ለሙሉ ተቀየረ። በቃ በጣም በሚያስፈራ ሁኔታ ማለት ነው። ከዛ አንድ ቀን ልጄ የምትለኝ ትምህርት ቤት እነሱን ላደርስ ስሄድ፣ ትልቋ ልጄ እንዲህ ማሚ፣ ሚስዋ ምናለች መሰለሽ እንዴት ልጃ ወንድማችሁ ምንም ነገር አይችልም፣ ምንም አያውቅም። እንዴት እናንተን ሴት እህቶች ኑሮት እናንተ ትልልቅ ልጆች ሁናችሁ እንዴት ምንም አያውቅም? ይሄ ልጅ ምንም ነገር ኩንም አይችልም፣ ምንም ነገር አያውቅም ትላታለች። እና ልጄ በጣም ታዝምና እንደዚህ እንደዚህ አለች። ሚስሃ ግን እኔ በጣም ያዘንኩት እንዴት እሱ ፊት አይችልም ይባላል አለች። እንግዲህ ትንሿ ልጅ አውቃ ማለት ነው። እንግዲህ አስቡ እሷ እንኳን አገናዝባ ነገሮች ልክ ይሄ ስሰማ በቃ ገባኝ ሁሉ ነገርና ሄድኩ ሚሷ ቀር ለማናግራት። ከዛ በፊትም ተደጋጋሚ ሄጅ አለሁኝና አይ በቃ ትንሽ እያቃቱ ምናም እስኪለምድ ነው ምናምን እያሉኝ ነበረ። ከዛ ግን ይሄን ጊዜ ስትነግረኝ ሄድኩና ለምን ለራሴ እንደዛ ትኝም ነበረ ማለት ገና በቃ እየቻለ አይደለም፣ ከእነሱ ጋር እኩል እየሄደ አይደለም ብትኝ እኮ እኔም የምችለውን አደርጋለሁኝ። መስተካከል የሚችል ነገር ነበር። ግን ሁሌ ይሄን ነገር በነገርሽው ቁጥር ለእሱም ጥሩ እየሆነ አይደለም ምናም ነገር ብቻ ተነጋገርንና ሳስቦ እነሱ ጋር እንዲቀጥል አልፈለግኩም በቃ ፊታቸውን ሁሉ አየሁት እና ስትሆኑ የምትረዱት ነገር አለ በቃ በቃ እነሱ ምንድን ነው የፈለጉት ፐርፌክት እንዲሆን ነው የፈለጉት በቃ በሁሉ ነገር ገና ጀማሪ ነው ኢንቫይሮንመንቱን እንኳን አልተለማመደውም እና ወዲያ ቢሮ ሄጄም እንዳደረግኩት ልጅ ክላስ እንዲቀየር ነው ያደረግኩት በቃ እዛ ክላስ መቀጠል እንደሌለበት ወሰንኩኝ ኢቭን ማለት ነው ቀጥሎ ራሱ እንደዛ ቢቀጥል ትምህርቱም ይቀራል ምክንያቱም ልጅ ሲኖርልኝ ነው ትምህርቱም ይኖረው አይደለም ከዛ ምን አደረኩኝ? በሚቀጥለው ሌላ ክላስ አስገባሁት። ታምኑኛላችሁ? አሁን ላይ በጣም በቃ ከክላሱ አንደኛ በቃ በፊት በእውነት በሁሉ ነገር አስተማሪዎቹ በጣም የሚወዱት እና ደግሞ አስቀድሜ አስተማሪዎቹ ነገርኳቸው የነበረውን ሁኔታ እና አብረን ማስተካከል የምንችለው እንድናስተካክል አደረግኳቸው። ልጄ አሁን በጣም ደስተኛ ሚሶቹን በጣም የሚወድ ከሁሉም ጋር ተግባቢ ከልጆች ጋር ተግባቢ የሚሰጠውን በአግባቡ የሚሰራ በጣም ጎበዝ ጀንትል የሆነ ልጅ ሆነ። ገባችሁ እና ልጄ ደረስኩለት ነው ምላችሁ። እና አንዳንድ የልጆቻችሁን ነገር በቃ እንትን ብላችሁ እዩ። ሁሉም አስተማሪ አንድ አይነት አይደለም። ሁሉም እኩል ትሪት ያደርግልናል ማለት አይደለም። ልክኛ ወላጆች አንድ እንዳልሆን ነው ሁሉ ማለት ነው። ልጆቻችን ሂደው ምን አይነት ነገር ውስጥ እያሳለፉ እንዳለ አናውቅም። እና በእውነት እኔ በቃ ልጄ ወደ ሌላ ነገር እየሄደብኝ ነበርና እግዚአብሔር ይመስገንና አውቄለት ተረድቼለት በቅርቡ ስላለሁኝ ያን ነገር መመለስ ችያለሁና እባካችሁ ልጆቻችሁን ተከታተሏቸው። ዝም ብሎ ባህሪያቸው ከመሬት ተነስተው ሊቀየር አይችልም። የሆነ ነገር ሳይሆኑ ሙሉ ለሙሉ ሊቀየሩ አይችልም። ላስተማሪዎች ደግሞ ማለት የምፈልገው በተለይ ደግሞ ታች ኬጂ ላይ ያላችሁ በተለይ የምታስተምሩ ከትምህርት በፊት ምን ይቅደም? ኢንቫይሮንመንቱ ማለማመድ ይቅደም በቃ አንዳንዴ እንጃ እኔ በቃ ስልቹ ማለት ወድ ያ ስራ የኬጂ በተለይ ያለ አስተማሪ በፍቅር ወዶት የሚሰራው ስራ ነው። በቃ በፍቅር ልጆቹን ወዶ አካባቢውን ወዶ በቃ በፍቅር የሚሰራ ስራ ነው እንጂ እንደ ቢዝነስ የሚሰራ ስራ አይደለም። እና ልጆቹ ራሱ መጀመሪያ ትምህርት አይደለም፣ መጀመሪያ ኤንቫይሮንመንቱን ነው መላመድ ያለባቸው። አስተማሪዎቻቸው መውደድ፣ ጓደኞቻቸው ጋር ያለውን ነገር መውደድ፣ ግቢያቸውን መውደድ፣ ከዛ በኋላ ነው ትምህርቱ የሚቀጥለው። ልጄ ላይ በዛ መልክ ነው የሰራሁት። መጀመሪያ አስተማሪዎቹ እንዲወድ፣ ግቢውን እንዲወድ፣ ልጆቹ ጋር እንዲስማማ አደረግኩት። ከዛ በኋላ አሁን ላይ ብታዩት በእውነት ነው የምላችሁ በቃ እርግጠኛ ወደፊቱ በጣም ምርጥ ተማሪ እንደሚወጣው።